ውድ ቤተሰቦች እንዴት ናችሁ? ዛሬ ቀን እንግዲህ የልጃችን ልደት ነው። ቤተሰቦች እንኳን ተወለድሽ በልልኝ። ለዚህ ቪዲዮ እንግዲህ እኔ ሶስት ሺህ ላይክ እፈልጋለሁ። ለልጄ ልደት ስለሆነ እንግዲህ በደንብ ሁላችሁም ስትጀምሩ ላይክ ማድረጋችሁን እንዳትረሱ፣ ላይክ ማድረጋችሁን እርግጠኛ ሁኑ። ለእኔ ትልቅ ጥቅም አለው። እንደዚህ አይነት ስራ ስሰራ እናንተ በደንብ ላይክ ስታደርጉ ብዙ ሰዎች ጋር እንዲዳረስ ያደርጋልና፣ እንደገና ደግሞ ለምትወዷቸው ጓደኞቻችሁ ይህን ቪዲዮ እንዲያዩት ሼር አድርጉልን። እንደገና ደግሞ ለእኛ የምትወዱ ክብር ያላችሁ ቤተሰቦቻችን ከመጀመሪያ ጀምራችሁ እስከ መጨረሻ ድረስ ብታዩት፣ ስራ ቢኖራችሁ እንኳን ከፍታችሁ ብትተውት፣ ምክንያቱም ብዙ ተመልካቾቼ የእኔ እንግዲህ የውጭ ሀገር የምትኖሩ እህቶቼ ናችሁና ከእናንተ ሲታይ ነው ደግሞ ለእኛ አሪፍ ዶላር የሚቆጥረውና ከፍታችሁ አስቀምጡት። ባይመቻችሁ እንኳን ቪዲዮ ማለት ለእኛ ትልቅ በቃ ጥቅም ነው። ከኪሳችሁ አውጣችሁ ብር ባሰጡንም ለእኛ ብር ሰጣችሁን ማለት ነው በተዘዋዋሪ። እኛ ደግሞ እንወዳቸዋለን። እሺ፣ ቤተሰቦቼ፣ ለማንኛውም ሁሉ የታዛችሁ ስለምታደርጉልኝ በጣም አመሰግናለሁ፣ አከብራችኋለሁ። እዚህ ጋር እንደምታዩ እንግዲህ እሳት እያያዝኩኝ ነው ማለት እሳት ተያይዞልኛል እዚህ የዳቦ የጥስቱ ጊጣ ምናምን ጥስቱ ሁሉም እያጣጠብኩ ነው እንደምታኝ። እና ቤተሰቦች እስኪ አንድ ጥያቄ ልጠይቃችሁ። እሳት እኔ ቶሎ ነው የሚያያዝልኝ እና በሀገራችን አባባል ደግሞ እሳት የሚያያዝለት ቶሎ ሰው ቶሎ የሚያያዝለት እሳት ነገረኛ ነው ይባላል። እና እኔ ግን ግራ ይገባኛል። እውነቴን ነው ማለት እኔ ነገረኛ ነኝ ማለት ለራሴ ንንጫ ማለት ራሴን በራሴ አስተያየት መስጠቴ ግራ እንዳይገባችሁ እንጂ እኔ ነገረኛ ሰው አይደለሁም። ነገረኛ ቢባል መቼስ ዝም ብሎ የሚላከፍ ሰው ሳይደርስበት የሚደርስ ነው ለእኔ ማለት ነው። እና እኔ ሰው ዝም ብዬ የምደርስ አይነት ሰው አይደለሁም። ሰው ደርሰብኝ እንኳን መሳደብ አልችልም። የምሬ ነው። አቅም የለኝም። አልሳደብም። እና ምን፣ እንዴት ነው ያ አባባል ግን ትክክለኛ ነው አይደለም? አላውቅም። ግራ ገብቶኛል። ለማንኛውም እዚጋ እንደምታይን ትንሽ ያስቸግረኛል። ለስለስ ያለ ስለሆነ በደንብ እንዲነፋ ለስለስ አድርጌ ነበር ያቦካሁት ያቦካሁት እንግዲህ፣ አስር ሰዓት ተነስቼ ነበር ጠዋት ላይ በደ ቶሎ ቦክቶ ጋግሬ ወደ ሌላ ስራ አንድ ገባ ብዬ ነው እና በማንኛውም የልጃችን ይሄ ምን ልደት ነው። ነገር ግን ከባድ ነገር እንዳጠብቁ ማለት እቃ ዲኮር ምናምን ብዙ ነገር ምናምን ነገር እና የሚገርማችሁ ነገር ብዙ ጊዜ እንኳን የእኔ ተመልካቾች ከሆናችሁ አይታችሁኛል እኔ ድግስ አልወድም ይሄ የተካበደ ነገር ሁሉ ሰው ጋር መመሳሰል አልወድም ማርያምን ከልቤ ነው ማለት ሰው ያደረገውን ነገር ማድረግ ብዙም አይመቸኝም በቃ እና አንዳንዴ ደግሞ ትርጉም አጣበታለሁ ጠይቃለሁ ለምንድን ነው የሚያደርጉት ለልጁ ደስታ ነው ነው ወይስ አላቅም ብቻ እነሱ ለእነሱ የሚሰጣቸው ደስታ ስላለ እንደዛ ያደርጋሉ ለእኔ የሚሰጠኝ ደስታ ደግሞ እሷ አይደለምና በቃ ቀለል ብሎ መኖር የምወድ አይነት ሰው ነኝ ባይዘወይ እኔ በህይወቴ ሰርግም ቢሆን ሰርግም አልወድም ይቅርታ ሰርግ ለምትወዱ ብቻ ግን በቃ የተካበደ ድግስ ነገር አልወድም በቃ በህይወቴ ቀለል ብዬ በአቅሜ ባለኝ ነገር ማለት የተጋነነው ወጪ ላልተፈለገ ነገር ማውጣት አይመቸኝም። ቤተሰቦች አሁን ደግሞ ወደ ከተማ እየወጣን ነው። የልጃችን ልብስና እንግዲህ ኬክ ልናመጣ ነው። ገዛ ነው፣ ሁላችን እንደቀጠለ ነው። እኔ የሁላች ስራ ላይ እንዳልነበርኩ አሁን ደግሞ ፋር፣ ወይኔ ደስማ! አሁን ቅልል አለኝ ቅድም ጭስ ላይ ትንሽ ተቸግሬ ነበር፣ እና ድክም ብሎ ፊቴ በእውነት እያቃጠነ ነበር ፀሐዩና ሙቀት አልቻልኩትም ነበር። አሁን ደግሞ ሻር መስጄ ምናምን ልብስ ቀይሬ እንግዲህ ከተማ ወተን ልብስ እየመረጥነ ነው ቤተሰቦች። እዚህ ጋር እንደምታዩን እኔና ሙለር አብረን ገብተን ማለት ነው። የሆነ ነገር ፈልጊ ከሆነ ፊቱን ነው ቀጥታ ማየውና ወይኔ እናቴ ሆነላ ብቻ የሆነ ነገር አየን። በጣም ነው የምንግባባው በብዙ ነገር ማለት ነው። ፊቱን አይቼ ብቻ እሱን ፊጤን አይቶ ብቻ ይረዳኛል፣ እኔ እረዳዋለሁ። እና እንደምታዩት ይሄ ቄሚስ ሁለት ሺ ብር አለችን ና ለምዬ ቄሚስ ቄሚሱ ኖርማሊ ይወዶታል ግን ሁለት ሺ ብር ይቼ ሕፃን መቼ ነው የት ነው የምትለብሰው? ለአንድ ቀን ብለን ለምደ ሁለት ሺ ብር የምናወጣ አለኝና ኦኬ እኔ ደግሞ ተስማማሁ። ምክንያቱም ሌላም ቄም ሳላትና ብዙ ጊዜ አትለብሰውም። ይች ህፃን ልጅ እንግዲህ የትምም እየሄደች አይደለም። በዛ ላይ ደግሞ ገና አንድ አመቷ ስለሆነ ልብሱ ደግሞ ሊያጥራት ነው ምናምን አለኝና እኔም ተስማምቻለሁ። ቸም ዝም ብዬ ታውቃላችሁ ሴቶች እንወዳለን አይደል? ልብስ እና ብቻ ግን ቀለል ያለ ልብስ ገዛንላት። ስትለብሰው ታያታላችሁና በቀላል ልብስ ቀለል ባለ ዋጋ ብቻ ግን ደስ የሚል ምሽት ነበር። በጣም ማርያምን በቃ ከልቤ በጣም ነው ደስ ያለኝ። ወይኔ ደስ ሲል አላውቅም ልጅ ወልዳችሁ ልደታቸው ቀን ሲደርስ አንድ አመት ሆነ እንደገና ሁለት አመት ሆነ እንደዛ ሲባል ስሜቱ በጣም ከባድ ነው። በጣም ከምነግራችሁ በላይ በቃ አላለል የሆነ ተስፋ ይታያቸዋል ወደፊትና ቀጣይ ደግሞ 18 ዓመታቸውን ሲያከብሩ እንደዚህ ሄመን እና በእምነት ባይዘወይ በትንሽ በአንድ አመት ከአራት ወር ነው እና የሚበላለጡት ያው እኩያ በሏቸው እና አላቅም በነስ ያለኝ ደስታ እግዚአብሔር ይባርክልን ብቻ አላቅም በጣም ነው ደስ ያለኝ እና እዚህ ጋር እንግዲህ የገዛነውን ኬክ እየከፈት ነን። እንደምታዩት ሄመን ትንሽ ተደግፋ ምናምን ትቆማለች፣ ብዙም ግን መሄድ አልጀመረችም፣ ገና አልጠነከረችም። ብዙ ጊዜ እናቶች ደግሞ ወገባቸው ላይ ዳቦ ሲቆረዝ ጥሩ ነው ይጠነክራሉ ይባላል እና ይሄ ነገር ግን እናንተ ጋርስ እንዴት ነው? ወገባቸው ላይ የሚቆረሰው ዳቦ እናንተስ ትርጉሙ ታውቃላችሁ? እስኪ ንገረኝ። ቤተሰቦችን የተነገረኝ ትርጉም ወገባቸው እንዲጠነክር ነው ተብያለሁ። ይህንን ነው ያስኩት። በይዘውኝ በእምነቴም በጣም በጣም ደስተኛ

አንድ ዓመትሽ ነው? ሁለት ዓመትሽ ነው? ሶስት ዓመትሽ ነው? አራት ዓመትሽ ነው? አምስት ዓመትሽ ነው? ስድስት ዓመትሽ ነው? ሰባት ዓመትሽ ነው? ስምንት ዓመትሽ ነው? ዘጠኝ ዓመትሽ ነው? ዜሮ ዓመትሽ ነው? እና ስንት ዓመትሽ ነው? ሁለት ዓመትሽ ነው። ሁለት ዓመትሽ ነው። ታዲያ ሁለትና አልፈን ዘጠኝ እኮ ደረስን። ምን እየሰራሽ ነው? የበላው ምንድን ነው የምትበይው? የሚበላ ዛሬ የማን ልደት ነው? ቶቴት ልጆች ትወዳለች ልጆቻንም ነትወዳለች።

ቤተሰቦቻችን ሄመን ልጃችን እንግዲህ በዚች ዕለት ነበረ የተወለደችው አምና እንግዲህ ሰኞ ነበረ ዕለት ሀያ መስከረም ሀያዋ ዛሬ ደግሞ ማክሰኞ ዕለት ሀያ እንግዲህ የኔ ልጅ ሄሙዬ የኔ ፍቅር እንኳን ተወለድሽልን ሄሙዬዋ የኔ ልጅ እንኳን ተወለድሽልኝ እጅግ በጣም ነው የምወድሽ የኔ ጣፋጣ አድገሽልኝ አንቺን ሰርፕራይዝ ለማድረግ ያላደረግነው ጥረት የለም። አይ ባይ ዘ ወይ በጣም ነው ደስ ያላት። ቤተሰቦች አላቅም፣ ለምን እንደሆነ። እንኳን መጣሽልን፣ እንኳን ተወለድሽልን፣ በጣም እንወድሻለን። እሺ የኔ ጣፋጭ ቤተሰቦቻችን፣ ሁላችሁ መልካም ምኞታችሁን ተመኙላት በኮሜንት ስር እንግዲህ ለዚህ ጣፋጭ ልጅ ትታድግ ታየዋለች። ይህንን ኮሜንት ቆንጆ ቆንጆ ምኞትን አስቀምጥልን ቤተሰቦቼ። እንደገና ደግሞ ማን ነበረሽ ስሟ ያወጣችላት ላምሮት፣ ላምሮት ልጅሽ አንድ ዓመት አሞላት ሄመን። እንግዲህ ይኸውልሽ እኔ ጣፋጣ ስሟ አንገ ያላያችሁ ያልሰማችሁ ካላችሁ ስሟ ያወጣው በእጣ ነው ሄመን። እንደ ተወለደች ስም አውጥልን በሶሻል ሚዲያ ነበር ስም የወጣላት። ሁሉም የተጻፉ ኮሜንቶች ጠቅለለን ከዛ እጣ ስንጥል ሄመን የሚል ወጣ በዩቱ ቤተሰቦቻችን ነው ስሚ ወጣላት። እና ይሄው ጊዜው እኮ ልብስ ተገዝቶላታል። ስሚያወጣችላት ሂታችን ልብስ ገዝታላታል። ለሻና ለሂታ በጣም እንወዳችኋለን። ቤተሰቦቻችን የልጆቻቸው ልደት ሲሆን እንዴት ነው ደስ የሚላቸው አላውቅም። እኔ በጣም ደስ ብሎኛል። ማለት እንደ ሌላው እንደሚያከብረው ሰው በድግስ አይደለም። በቃው ከማይን ለምን እንዳያችሁት ምንም ያደረግነው ነገር የለም ግን ውስጤ ግን ምን ያህል ደስ እንዳለው ልነግራችሁ አልችልም። በጣም ነው ደስ ያለኝ ማርያምን ናይ በዘ ናይ በዚ በእምነቴዋ ለእህትሽ እንኳን ተወለድሽ፣ እንኳን ተወለድሽ ማለት በእናትሽ አሊኑ ወድሻለሁ ሽ እወድሻለሁ አሌሎ የመንዬ እወድሻለሁ። በቃ በቃ የመንዬ ትወድሻለች። የትሽ እኛም እንወድሻለን። ላይክ ሰብስክራይብ አድርጉ። ይሄ የእኔ ቀን ነው በያቸው፣ እና እናመሰግናለን ቤተሰቦች።